ይቻላል። ትንሽ አረ በቃ አርሰናል አትበሉኝ፣ በእናታችሁ ታያላችሁ። በአንዴ ነው ሁሉ ነገር መስቀልቅሎ የወጣው። በእናታችሁ ብዙ ተስፋ አርገ ጓላ አስመራ አትይም፣ አንቺ ልጅ ሰእያ ነው እኮ ግራ ገባኝ። እንድለያችሁ እንጂ እንደዚህ አልቻልኳቸሁ ችግር እኔን አልናደድም በእናታችሁ ብቻ ግን ይሻለናልሽ ደህና ናችሁ አይደል? ግን እና ሰላም ሰላም። ይሻለናልሽ፣ ይረፍ። ይሄ እንደዚህ አይነት ነገር ደስ አይልም። ሲጀምር ነው ደስ አይልም፣ እንደዚህ አይነት ነገር። ሰላም ሰላም ነው እንዴ ነሽ?

አርሰናል ያሸንፋል አለች። ምንም አርሰናል እኮ ነው እንዴ እ እኔና እሷ ተጫወታላ ግን እ እንደ እሱማ አልሰማሽም? የእኛው አርሰናል ያሸንፋል አስቀይራታለሁ ቀጣይ እሺ፣ እኛው መች ተቀጠል። ዋንጫ ለማለፍ እኮ ተጫውተን ነው ወደቅ። ነገር ያለ ነገር ነው። በሊጋችን እኮ ምርጠት ነው ተቃራኒ ለመሆን እና ሴት ልጅ ቁጭ ብላ ኳስ ስታይተዋል። ታዲያ አይ አርሰናል ነበር መገደፍ የነበረብሽ። እኔ እኮ ዋንጫውን ገደፍ እያደረኩለት ነበር እዛው እያልኩ እያመለጠኝ ማለት ነው።

ኳስ የሚያዩ አንድ ሰው አጠገቤ ልክ ልካችሁን አንቺን ላለመናገር ነው እንጂ ሌላ ሰው ልክ ልኩን ነበር። ምንም ልክ ልኩን አፋልም ብላችሁ ታወራላችሁ። ቁጭ ብሎ አሁን የትኛውን ልምረጥ? ገባሽ? ተቸገርን እኮ?

እንዴት ናችሁ ወይ ሳና?

ይሄ ታፕ ነው እንዳትሉኝ፣ ብቻ አራስ ማለት ነው። ግፊት ተሰጥቷችሁ ነው። ጣዲባ ቪዲዮ ነው ያለ። ማርያምን በሉ እስኪ። ሶስት ሺህ ነው። ሶስት ሺህ አድርጋ እናዘፍናታለን።

ከዚህ ቤት ምን አራት ሰው አንድ አንድ አበባ ከእነሱ ቤት ቢሆን ምን ችግር የለውም። ለአበባ አራት ሰው አንድ አንድ አበባ ሞልተዋል ሞልተዋል ሞልተዋል። አሁን ስሰጡ በሶስት ነው የሚቆጥርላችሁ እና እንቀጣታለን። ቤትላ አይቀየማችሁም እነሱ ችግር የለውም ምን